ይች ጉቶ የሆነች ሰውዬ ዛሬ የእጇን አግኝታለች የእጁን አግኝቷል። ዛሬ ግን እኔ በዚህ አልተደሰትኩም። ምክንያቱም አንዱ አላማቸው ይሄ ነው ማለት መጀመሪያም የመጡበት አላማ ይሄ ነው። ምክንያቱም ብሩኬ አሁን ይሄ ልጅ አንድ አደጋ ቢደርስበት ያው እሱን ተጠያቂ ለማድረግ ወይ እሱን ደግሞ ወንጀል ውስጥ ያልሆነ ቦታ ላይ ማስገባት ነው አንዱ አላማቸውና፣ ይሄ ነገር ባይፈጠር ደስ ሲላይ ነበረ፣ ግን ተፈጥሯል። ሰላም ሰላም፣ እንዴት ናችሁልኝ ውድና የተከበራችሁ የእኔ ቤተሰቦች፣ እንዴት ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። እንግዲህ ብሩኬ ዛሬ በቤቱ ተከስቷል። እውነት ለመናገር መግቢያ ላይ የተነጋገራቸው ንግግሮች አንደኛ ብሩኬ እየነቃ መሆኑን፣ ሁለተኛ ወደ ቀልቡ ተመልሷል። ማለትም ሴራ እንደሆነ እየገባው ይመስለኛል። አሁን ብሩኬ ዳኒና ሶሲ የጀመሩት ነገር ሴራ፣ እነሱን የማለያየት እነሱን የማጣላት ሴራ እንደሆነ በደንብ አድርጎ እየገባው ይመስለኛል። ከአነጋገሩ እንደተረዳዎት ማለት ነው ምክንያቱም እንግዲህ እኔም ወደ ቀልቤ እመለሳለሁ። የዳኒ ነገር ደስ አላለኝም። የሆነ ያቀደው ነገር ያሰበው ነገር አለ። ስለዚህ እኔም ወደ ቀልቤ እመለሳለሁ። ሀይሜም ወደ ቀልቧ እንድትመለስ እንግዲህ ፈጣሪ ይርዳት እያለ ነበረ። ያ ማለት ያው የእነሱ ያቀናበሩ ሴራ ገብቶታል ማለት ነው። ብሩኬ የዛሬው ንግግሩ ወደ ሰላም የመመለስ ፍላጎት እንዳለው ያስታውቃልና እውነት ለመናገር አነጋገሩ በጣም በተለይ ስለ ቤተሰብ ቤተሰብ የምትናገሩ ቤተሰብ የምትዘቀዝቁ ቤተሰብ የምትሳደቡ ሰዎች የቤተሰብ ፍቅር የማታውቁ ናቸው ብሏል። እውነት ነው እውነት እውነት እነሱ ምንም በማያውቁት ምንም በማይመለከታቸው ነገር እያመጣችሁ ቤተሰብን የምትሳደቡ ቤተሰብ የምትዘቀዝቁ በጣም የወረደችሁ ሰዎች ናቸው። እውነቴን ነው የምላችሁ፣ በጣም በጣም የወረደ ስራ ነው። እና ዛሬ ዳኒን ጠርቶት መጥቷል። እና ያሳየሃትን ነገር አሳየኝ፣ ለኔ ምንድነው ያሳየሃት ነው ያለው። እውነት ለመናገር እንደው እኔ ሁሌም እንደምላችሁ ሀይሜን ብሩኬም ለኔ አንድ ናቸው፣ ሁለቱንም በጣም ወዳቸዋለሁና ግን ካየሁት ነገር ተነስቼ ስናገር የሆነ ያዳለሁ አይምሰላችሁ እዚህ ላይ ትክክል ነው ብሩኬ ያጠፋውን ጥፋት እሱ ማየት አለበት። ግን እኮ እስካሁን ድረስ እኮ ሀይሚም አላሳየችውም ለብሩኬ ያንን፣ ምና ማለት ነውር ነው ብልግና ነው ምናምን ያሉትን ነገር ሀይሚም አላሳየችውም። እንግዲህ ያው ማሳየት ያልፈለገችበት ምክንያት ያው የራሷ ምክንያት ይኖራታል። ያኛውም ደግሞ አላሳየም። እንግዲህ አሳየኝ እያለው ነበረ። ስለዚህ እኛም ደግሞ ምንም ያየነው ነገር የለም። ያያችሁት ነገር አለ ቤተሰብ? እኔ በበኩሌ ያየሁት ነገር የለም የቆየ ፎቶና ቪዲዮ ነው ብለዋል። እና ይሄንን ካላሳይኸኝ ብሎ ከዳኒ ጋር መጣላቱ ትክክል ነው ብሩኬ። ምክንያቱም አንዳንዴ ምንም በሌላችሁበት ነገር ስም ማጥፋት በራሱ በጣም ትልቅ ከባድ ነገር ነው። እንግዲህ ሀይሚን ለብሩኬ እንዳታሳይ ብሎ ያላት ነገር ካለ አይደን አላቅም። ምክንያቱም ሀይሚም አላሳየችውም ለብሩኬ አሳይሃለሁ እያለችው ነበረ ትላንትና፣ ግን እስካሁን ድረስ አላሳየችውም። ስለዚህ ያኛው ለምን እንዳታሳይ እንዳላት አላቅም። እሱ ማየት አለበት እንግዲህ እዛ ጋር አሳየኝ ሲለው ጥፋቱንም ለማመን ይኸው ይህን ይሄን ያደርግሃል ብለው ማሳየት ነበረባቸው፣ ግን አላሳዩም። እና እዚህ ጋርም ስህተት ነው። ሁለተኛ ነገር ደግሞ የስም ማጥፋት ወንጀል ብሩኬ እዚህ ነገር ላይ ከሌለበት በስም ማጥፋት ወንጀል ዳኒ ተከሳሽ እንደሆነ ሊያቅ ይገባል። መክሰስ ይቻላል በነገራችን ላይ ምክንያቱም ምንም በሌለበት የሰው ስም ማጥፋት ወንጀል ነው። ስለዚህ ዳኒ በስም ማጥፋት ወንጀል መጠየቅ ይችላል። ግን ድብድቡ ምናምን ለእኔ ጥሩ ነው ብዬ አላሰብም። ምክንያቱም አንዱ አላማቸው ይሄ ነው፣ እሱን ስሜታዊ ማድረግና ወደ ሌላ ነገር ውስጥ ወንጀል ውስጥ ማስገባት ነው። ሲጀመር ደግሞ ከዚ ጋር መደባደያ ሲጀመር፣ በቃ የሆነ ምላሱ ነው እንጂ እኮ አቅም እኮ የለውም። ነካሴ ያደረገው ፍንግል ነው ያለው እና ብሩኬም ስሜታዊ መሆን የለብህም። ሁለተኛ ነገር ደግሞ ሀይሚ፣ እባክሽ ከዚህ ሰውዬ ራቂ። ደግሞ እኔ የሚገርመኝ ነገር ከብሩኬን ከሶሴ ራቅ ስንል ስንጨቃጨቅ፣ ስንራገጥ ብዙ መከራ ስና ስንረገጥ፣ ስንሰደብ የሆነ ነገር ከሶሴ ራቅ ባልንበት ስንሰደብ፣ አንቺ ደግሞ አሁን ከዳኒ ጋር ገጠምሽ። ይህን ሰውዬ ራቂው፣ በቃ ምንም አይጠቅምሽም እንዴ። አንቺም ንቂ ሀይሚ። ሲጀመር ለማለት የመጣው ይሄ ሰውዬ። ስለዚህ አንቺ ይጠቅመኛል ብለሽ እሱን አምነሽ ከሱ ጋር መለጠፍ የለብሽም። ሀይም እባክሽ። ወይን ጌታዬ ሆይ ምን አባቴ ሊሆን ቆይ፣ ወደት እንግባ፣ ወደት አባታችን እንግባ? እንዴ አራት አሳብዱን፣ አራበድን፣ አራበድን፣ የእውነት አበድን። እንዴ ዛሬ ደግሞ የሆነ ብድር በምድር አይነት ነገር በቀደም ሶሲን ጠርታ ተሷ ዳኒንጎተታ ይዛ መጣች። ብሩኬን ጎትታ ይዛ መጫሽ። ዛሬ ደግሞ ዳኒስ የጠራው ብሩኬ ዳኒ ይዛ መጣሽ እና እውነት እኔ ስራችሁ እየሄዳችሁበት ያላችሁ ነገር ምንም ደስ የሚል ነገር አይደለም። እና ሁለታችሁም እያስተዋላችሁ አይመስለኝም። ግን ብሩኬን እንደተረዳሁት ትንሽ ነገሮች እየገቡት ነው። በቃ በላያቸው ላይ የተጠነሰሰው በላያቸው ላይ የሆነ ነገር ሴራው እንደተቀነባበረበት እየገባው ነው። እና አሁን ደግሞ ሃይሚ፣ አንቺ ደግሞ ንቂ፣ ከዚህ ሰውዬ ራቂ። በዛ ላይ ደግሞ ሁለታችሁን ፏ ብላችሁ ምር ብሎባችሁ ነው የመጣችሁ። እኔ እኮ የሚገርመኝ ነገር በየቀኑ ተጣልታችሁ ራሷ አምሮባችሁ የማያቸው ነገር ማለት ነው። ትላንትና ብቻቸው ብቻቸውን ነበሩ ደስ ይሉ ነበረ። ዛሬ ደግሞ ይሄ ጉቶ መጣ፣ ጭራሽ አበጣበጣቸው። የሰው ጉቶ ማለት ነው። ሴራ አሁን ሀይሜ ብሩኬ ሀይሜም ደግሞ ትነቃለች። አሁን በነገርካት ነገር ለጊዜው አምና ካንተ ጋር ብትሆን ነገ እውነታው ሲገባት ግን ማለት ነው እሷም ትጠፈጠፈሃለች ከብሩኬ በላይ ማለት ነው። እና እባካችሁ እባካችሁ እባካችሁ እባካችሁ ይሄንን ጉቶ ሰውዬ ታውት፣ ያችንም ተዋት፣ ጠንፌን ተዋት። ስለዚህ ሀይሚ ና ብሩኬ ብቻ ከፈለጋችሁ በየቀኑ እየመጣችሁ ተጨቃጨቁ። ምክንያቱም ከጭቅጭቅ ብዛት ትስማማላችሁ። እራሳችሁ የፈለጋችሁትን ተደራርጉ። ተነጋግረናል ጨርሰናል የሚባል ነገር የለም፣ የሚያልቅ ነገር የለም በዚች ምድር ላይ ሰው አለቀ ሲል እግዚአብሔር ይጀምራል። የእናንተ ገና ወደፊት ብዙ አላማ ያላችሁ ሰዎች ናቸው። ገና ብዙ ትሰራላችሁ። ገና በፍቅር ብዙ ትሄዳላችሁ። ገና አራቱ ልጆች ይወለዳሉ። የምን ጨርሰናል ጨርሰናል ነው? ጭራሽ ትላንትና ትንኪኛ ትንካይ ሲባባሉ ዛሬ ደግሞ ጨርሰናል። ምንም መጨረስ ቢባል ነገር የለም። ታቡ እንደዚህ እያላችሁ እኛን ተስፋ ለማስቆረጥ አትሞክሩ። እኛ መቼም በእናንተ ላይ ተስፋ አንቆርጥም። ማርያምን ዛሬ የብሩኬ ንግግር ማለት ነው እንትኑ ማለት መግቢያው ላይ እኔና ሀይሚ ብዙ ያሳለፍን ልጆች ነን። ብዙ ነገር አልፈን ነው እዚህ የደረስ ነው ሲል በጣም ነው እንትን ያለኝ ማለት የሆነ በቃ አንጀቴን እንትን በቃ እኔ ማይምሮ ላይ የተቀረጸ እስካሁን ያሳለፉት ነገር በቃ እንደዛ በፍቅራቸው ምናምን እንደዛ ሲሆኑ፣ አሁን ደግሞ ይሄ ጸብ በቃ በጣም በጣም ነው። ብቻ ግን ሆዴን የረበሸው የመግቢያው ንግግር ማለት ነው እና ቡራ እያይዞህ ግን ወንጀል ውስጥ አትግባ። እንደዚህ አይነት ነገር ጋር እንደዚህ አይነት ሰው ጋር አትነካካ፣ በቃ አስፈላጊ አይደለም። እና ከቻልክ አሁን አንተ እየገባህ ስለሆነ ሀይምዬን ለመመለስ ሞክር። ሀይምዬ እርግጠኛ ነኝ ከዛ ሴትዮ ከራቅህ ትመለሳለች። ሰላም ይሆናል፣ ሰላም ይወርዳል።